በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ57 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጠው። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም። ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል።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 አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳ እና ዘለቀ ህንፃ አንደኛ ፎቅ ቢሮ ቁጥር 45 46 ነው። ለበለጠ መረጃ በ0939666611 ወይም በ0937171717 ይደውሉ። ጵራቅሊጦስ የጉዞ ወኪል። ይህ አዋዜ የሰበር ነው። መንበረ ካቶሊክ ቤተ ክርስቲያን ቫቲካን ከአንድ ለአንድ ጋብቻ ውጪ ከብዙዎች መተኛት ጋር ለተጠመደው ዓለም ማስጠንቀቂያ አስተላልፈች። ተከታታይ ፊቶች የአንድ ለአንድ ልዩ ውህደትን አይበልጡም ብላለች። ቫቲካን ማስጠንቀቂያውን እንድትሰጥ ያስገደዳት ሴት ወይም ወንድ የማፈራረቅ መድበለ ፍቅር ፖሊያሞሪ እያደር እየጨመረና እየባሰ በመምጣቱ ነው። እርሰ ሊቃነ ጳጳስ ሊዮ 14ተኛው አሜሪካዊ ካርዲናል ናቸው። አሁን እርሰ ሊቃነ ጳጳስ ሆነው የተመረጡ የአንድ ለአንድ ጋብቻን በመደገፍ የፈረሙበት አዲስ ሰነድ ለምን እንዳስፈለገ ሰነዱ ሲያትት አንዳንድ ጊዜ ፖሊያሞሪ ተብሎ የሚጠራው በአንድ ለአንድ ብቻ ያልተወሰኑ የተለያዩ መልክ ያላቸው ቁርኝቶች በምዕራቡ ዓለም እየተበራከቱ ስለመጡ ነው ይላል። እንደዚሁም የአፍሪካ የሮማ ካቶሊክ ጳጳሳት በአህጉሪቱ የገጠመን መንፈሳዊ ተግዳሮት ብለው በገለጹት ከአንድ በላይ ጋብቻ ላይ ያደረጉትን ውይይቶችና የቫቲካን ሲኖዶች በፈረንጅ 2023ና 24 ያደረጓቸውን ውይይቶች ተከትሎ ነው ብሏል። ቫቲካን ከአንድ በላይ ጋብቻ ወይም ፖሊጋሚን ስትጠቀም አንድ ወንድ ብዙ ሴቶችን ሚስቶች የሚያደርግበት መሆኑን ሰነዱ ያመለክታል። በራሷ ቤተ ክርስቲያን ውስጥ ፖሊያሞሪ ስትል ደግሞ በፈቃደኝነት ላይ ተመስርቶ በአንድ ጊዜ የቲቲ፣ የቢቲ፣ የካቲ ወዘተ ወይም የጆኒ፣ የጃኒ፣ የቶኒ ይፋ የፍቅር ግንኙነቶች ወይም ልቅ ግንኙነቶች ናቸው ማለት ነው ትላለች ስተረጉመው። ሰነዱ ሲቀጥል ፖሊጋሚ ማለትም አንድ ወንድ ለብዙ ሚስቶች አባወራ የሚሆንበት ወይም ፖሊያሞሪ ማለት መድበለ ፍቅር፣ አያሌ አፍቃሪን በማቀያየር ግንኙነታችንን ይበልጥ እናጣፍጣለን ከሚል ቅዠት የመነጨ ነው ይላል ሰነዱም። የሰነዱ ርዕስ አንድ አካል አንድ አምሳል የአንድ ለአንድ ጋብቻ ቅድስና ይላል ዘመናችን አለ ሰነዱ ሲቀጥል ዘመናችን ፍቅርን በተመለከተም በተለያዩ ዝንፈቶች ውስጥ እያለፈ ነው ይላል ፍቾች ጨምረዋል ጥንድነት እንደ ቀሰም በቀላሉ ተሰባሪ ሆኗል የዝሙት ነውርነት ቀሏል የፍቅር ድሮች መሸመንና መልበስ ፖሊያሞሪ ዋጋው ክብሩ ጨምረዋል፣ ብለዋል። ባለ አርባ ገጹ ሰነድ በአንድ ወንድና ሴት መካከል ለሚፈጸም ጋብቻ አጽንኦት ይሰጣል። የቫቲካን ቀኖና ጽሕፈት ቤት ኃላፊ ካርዲናል ቪክቶር ማኑኤል ፈርናንዴዝ የሰነዱን ዓላማ ሲገልጹም የአንድ ለአንድ የፍቅር የሀብትና የንብረት ልዩና የብቻ ቁርኝት ምክንያቶችን በግልጽ ለማስቀመጥ ነው ይላሉ። የኃላፊ ማስታወሻ። ከዚህም በላይ ቤተ ክርስቲያኗ ወሲብ በጋብቻ ውስጥ ያለውን ሚና በተመለከተም ያዳበረችውን ግንዛቤም ያጎላል። በትዳር አልጋ ላይ የሚፈጸም ፍቅር ዘር ከመተካት በላይም ነው ሲል ዕውቅና ይሰጣል። በካቶሊክ መረዳት የጋብቻ ውስጥ ወሲብ ሁለት ገጾች አሉት። አንዱ ዩኒቲቭ ወይም አንድነቱ ይላል። የጋብቻ ውስጥ ወሲብ ባለትዳሮቹን እርስ በርስ አንድ የሚያደርግና መለኮታዊ ፍቅርን ማንጸባረቅ የሚችል ነው። ሁለተኛ ገጽታው ፕሮክሬሽን ወይም ዘር መተካት ነው ይላል የካቶሊክ አስተምህሮ ከማዕፀን ውጭ የሚደረግ አርትፊሻል ፅንስ መፍጠርን ይኮንናል። ሰነዱ አንድነት የጋብቻ መሰረታዊ ባህሪና የወሲባዊ አንድነቱ ዓላማ ደግሞ ዘርመተካትን በማረጋገጥ ላይ ብቻ የተወሰነ አይደለም ይላል። ኢሳያስ፣ ይሄ አጠቃላይ ይህን ዘመን የሚመለከት ነው። እና የሚያነሳውም ሐሳብ ጥልቅ ነው። ራሷ ካቶሊክ ቤተ ክርስቲያንም በአስተምሯ እንግዲህ እያዳበረች በተለይ ስለ አንድ ለአንድ ጋብቻ ጋብቻ ቅድስና እና ቅድስናና ደስታ እያዳበረች የደረሰችበትን ግንዛቤም ያሳያል በጋብቻ ውስጥ ወይም ደግሞ ጥንድ ባለትዳሮች በትዳር አልጋቸው ላይ የሚያደርጉት ፍቅር ዘርን በመተካት ብቻ የተወሰነ አይደለም፣ በጋብቻ ውስጥም ይደሰቱ ዘንድም ነው የሚል አብዮታዊ ነው ልል ይችላሉ። ይህንን ከመንፈሳዊ አንጻር ስንመለከተው መጽሐፍ ቅዱስ ላይ በግልጽ የተቀመጠ ነው። እና ይሄንን ትንታኔ መስጠት ያስፈለገው ከምን አንጻር ነው? ለምሳሌ እንግዲህ አሁን ወንድ ከወንድ ሴት ከሴት እንደዚህ አይነት ነገሮችን አግልሎ ለማሳየት የተሄደበት ነው ወይስ ምንድን ነው ግቡ? በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35 በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ57 ሚሊየን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተመንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው አቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ26 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። በደንብ መረዳት እንደሚቻለው ቶታሊ እዚህ ውስጥ አይገባም ጋብቻን ቤተክርስቲያን የምታውቀው አሁን በግልጽ ካቶሊክ ሆነ ቤተክርስቲያን የምታውቀው በአንድ ወንድና በወንድና በሴት መካከል የሚፈጸም ነው አሁን እንደ ችግር ሆኖ በምዕራቡ ዓለም ያገኘችው በምዕመናኖቿ ምዕመናኖቿን ለማዳን ነው ያገኘችው ነገር ምንድን ነው ይህ ነው በምዕራቡ ዓለም የራስህ መኖሪያ ይኖርሃል ስራ ይኖርሃል ይሄ በቀላሉ የስልጠናቸው ደረጃ በአብዛኛው በአብዛኛው ዜጎቻቸው ይህንን በቀላሉ እንዲያገኙት የሚያደርግ ነው። ከዛ በኋላ በዚህ በአንድ ለአንድ ወይም በምናቅ በዚህ በትዳር ውስጥ ከመወሰን ይልቅ ሴቶቹም ወንዶችም በአንድ ጊዜ በሁለት ሶስት አንዳንዶችም አራት የፍቅር ጓደኛ ሊኖራቸው ይችላል። ኖርማል አድርገው ነው የሚቀጥሉት። በፈቃደኛነት ላይ የተመሰረተ ምን ማለት ነው? ለምሳሌ አንዱ የማውቃው በምዕራቡ ዓለም ያለ ይሄ ኮሃቢቲንግ የሚሉት አለ። በአንድ ቤት ውስጥ ይኖራሉ፣ ይረዳዳሉ፣ በጋራ ብስለ ይበላሉ። ፍቅረኞችም ናቸው፣ የፍቅር ደባሎች ናቸው። በውስጣቸው ስምምነት አለ። ሀብታቸው ንብረታቸው የራሳቸው ነው፣ ገላቸው የራሳቸው ነው። በፍቅር ተዳብለው እያሉ የከተማ ቋንቋ በመጠቀም አንሶ ላይ ይጋፈፋሉ። ነገር ግን ደግሞ መስሪያ ቤት ሌላ ፍቅረኛ ሊኖራት ይችላል። እሱ ደግሞ እንዲሁ ሌላ ፍቅረኛ ሊኖረው ይችላል። አሁን ሁለቱም ወደ ቤት ሲገቡ፣ ለምሳሌ አንደኛው ዛሬ ቤት አይመጣም፣ ቢያንስ ለ ሀያ ቀን። አሁን ይህን ለማሳወቅ ይደውላል ማለት ነው ለማ ለደባል አፍቃሪው ሊደውልና ኒ በጣም ያዘወትሩት ካለ ፍቅሬ፣ ለሀያ ቀን የለሁም። ምን ነው በደና ስትል፣ አይ ካዲሷ ዛሬ ይገርምሻል፣ በአንድ ገንበር አንድ ቦታ ላይ እንድትፈጥሮ በቃ እንዳየዋት ወደድኳት፣ እሷም እንደዛው እና በአጋጣሚ ምሽቱን በረራ ነበራት ወደ ማዳጋስካር ስለዚህ ትኬቱን አረንጅ ማድረግ እንደምትነግረኝ በቃ በፍቅር ከልፌ ከእሷ ጋር ይህን ትኩስ ፍቅር ላጣጥም ወደ ማዳጋስካር ሄጃለሁ ብሎ ይነግራታል ማለት ነው። አትቆጣም፣ አትቀየምም፣ አይከፋትም፣ አይፈቀድላትም። ሁለቱ በአንድ ቤት የሚኖሩ እንደ ባልና እንደ ሚስትም ቢሆኑ ባልና ሚስት አይደሉም። ስለዚህ እሱ ከሌላ ሴቶች ጋር ከአንድ ተጨማሪ ሁለት፣ ሶስት ሴቶች ጋር የፍቅር ግንኙነት ሊኖረው ይችላል። እሷም እንደዚሁ ከተለያዩ ወንዶች ጋር የፍቅር ግንኙነት ይኖራት ይችላል። ይሄኛው መንገድ የበዛ መጥቷል ነው የምትል ቫቲካን እያደር የተለየ ክስተት መሆኑ ቀርቶ አሁን ወደ ይሄ ምንድን ነው ወደ በቃ እየተዘወተረና ተቀባይነት እያገኘ ሌሎቹም ደግሞ በጉርምስና እንደዚህ አይነቱ ይሻለኛል በማለት ከሶስትና ከአራት ፍቅረኛ ጋር እኔ ምን ብዬ እንደምገልጸው አላቅም የሚኖርበት ነው። ፖሊያመሪ ሞሪ ፖሊያመሪ። አሁን ችግሩ ምንድን ነው? ሰነዱ ምንድን ነው የሚለው እንዲህ አይነቱ እንዲህ አይነቱ ድረወጥነት ልንለው እንችላለን እንግዲህ በእኛ ቋንቋ። የእንዲህ አይነቱ ድረወጥነት ምንጩ ወይም የእንዲህ አይነቱ ዝንፈት አየህ፣ ይህ አሁን ፍቅር ፍቅር አይደለም። አየህ አሁን እነሱ ሶስት አራት ፍቅር እየኖርን ነው የሚሉት መድበለ ፍቅር ያልኩት ለዚህ ነው። በአንድ ህይወት አራት አምስት ፍቅር መቀጠል ማለት ከተለያዩ ይህንን ለምንድን ነው የሚያደርጉት? የፍቅር ህይወታቸውን ይበልጥ ያጠልቀዋል፣ የምርጫቸውን እንዲያደርጉ እንዲረኩ እድል ይሰጣቸዋል፣ ይሰጠናል ከሚል ቅዠት ነው ነው የሚለው ሰነዱ። አየህ የህይወት እርካታና ጥፍጠቱ ቅድም እንዳልኩት ከካቲ ከቡቲ ከቲቲ ጋር ወይ ወይኛ መስረስ ብለው ደስ ይለኛል። ግን እነሱ ጋር በስምምነት ታምኖበት እንደ ኖር አይቆጠርም። በፍቃደኝነት ነው ይህንን የሚደረጉትም። ደግሞ ሌሎች የራሳቸው ደግሞ ከጀርባቸው የራሳቸው ኪቲ፣ ቡቲ፣ ቲቲ አላቸው። ገብተዋል እንግዲህ ሲሪዝ ይዛያሚያስቅ ነገር የለውም። እኔ መስ ማለት ያ ብዙ ሰው አይነት ስም የለውም ብዬ ነው እኔ ነው እንዴ እንዳይ ነው እና ወንድም ጆኒ ጃኒ እያልክ መሄድ ትችላለህ። እና እነዚህ በየራሳቸው ደግሞ አሁን ለምሳሌ ቅድም ማዳጋስካር የዛው ሄደች። ምንድን ነው ያልኩት? ማዳጋስካር ነው እንትን አብሬያት የሄድኩ ያላት። እሷ ደግሞ ከጀርባ እንደዚሁ ሌሎች ሶስት አፍቃሪዎች ሊኖራት ይችላል። አሁን እንዲህ እያልክ አስበው ያለውን ጥልፍልፍ የሆነ ነገር እና እና ቤተክርስቲያና ምንድን ያለችው ይሄ ቤዚካሌ አመንዝራነት ነው። በማህበራዊ ቋንቋ ነገር ግን ነውራ አይደለም። አሁን አመንዝራ እንዳትለው አመንዝራነት ብለ እንዳትለው እንዳጠራው ኮንሴንሽዋል ነው። ማህበረሰቡም እውቅና ሰጥቶታል፣ ምዕራቦቹ ጋር ስለዚህ ያቺ ሴት የጆኒም የጃኒም የቶኒም መሆኗ አመን አመንዛሪ አያስብላትም ነውር አይደለም። ገባ። በአንድ ለአንድ ፍቅር ከምትጠረነፍ ስጋና ነፍሷን ለማርካት መድበለ ፍቅር መረጠች ተብሎ ነው የሚወሰደው፣ ኖርማል ተደርጎ ማለት ነው። ይሄን የተነከናት ቤተ ክርስቲያኗ አየህ፣ በእንዲህ አይነቱ መድበለ ፍቅር ውስጥ የፍቅር ስሜቴን እርካታዬን ፍላጎቴን አጠልቃለሁ የሚል ቅዠት ነው ያለው። ቅድስናውም ደስታውም በአንድ ለአንድ ጋብቻ ውስጥ ነው የሚገኘው የሚል መልእክት ወይም አስተምሮ ነው ያለው እሱ ውስጥ። ኢሳያስ ያው መቼስ እንደ አስተዳደጋችን እንደ ማህበረሰባችን ፍልስፍና የምናየው ስለሚሆን እንጂ መቼስ ይሄ እንደ አንድ ኢትዮጵያዊ ብንወስደው እጅግ በጣም ከባድ ነው ዓለም ገናን በቤተልሔም ጌታችን በመድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጳራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራኒዮ ጎልጎታ፣ ናዝሬትን፣ ጌቴሰማኒንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ያላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን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 ከባድ ነው ለእኔ ብዙም ስለ እምነት ጠለቅ ብዬ የማውቀው ነገር የለም ግን እዚህ ላይ ያገኘሁት አብዮታዊ ልለው የምችለው እና በእውነት ደስ ያለኝ ነገር አለ እንደ አንድ አለማዊ ሰው ደግሞ ያ ምንድን ነው በጋብቻ ውስጥ በትዳር አልጋ ላይ የሚፈጸም ፍቅር ሁለት መልኮች አሉት የሚለው ነው አንዱ እና ከጥንት ከጠዋት የታወቀው የታወቀው ዘር መተካት ነው ዘር ለመተካት ነው፣ ሰዎች በትዳር ውስጥ በትዳር አርጋ ላይ ፍቅርን የሚጋሩት ነገር ግን አሁን ሁለተኛ መልክም አለው ይላል። በትዳር ውስጥ እስከሆነ ድረስ ይላል በትዳር በትዳር ቅድስና ውስጥ እስከሆነ ድረስ ይላል። በፍቅር አንድነት፣ በሀብት አንድነት፣ በንብረት አንድነት ውስጥ የሚፈጸም ፍቅር ሁለቱን ባለትዳሮቹን ጥንዶቹን አንድ የሚያደርግ እና የመለኮታዊ ፍቅርን ነጸብራቅ ነው ይልሃል። ደስ ይላቸው ዘንድም ይደረጋል ማለት ገባ። ይሄ ለብዙ ሰዎች እንደየትውልድ ግንዛቤው ሊታይ ይችላል። ለእኔ አቤታዊ ያልኩ ምክንያት እኔ አሁን እድሜ ሀምሳ ስምንት ሆነ ሀምሳ ዘጠኝ ይዛለሁኝ በቅርብ ጊዜ ማለት ነው። ስለዚህ ብዙ ኖር ያለው ማለት ነው። ወደኋላ ልጅ ሆኜ የማስታውሰው ሶስተኛ ክፍል አራተኛ ክፍል እንደዚህ በነበረ ዕድሜ ወይም ማስታውሰው እንደሆን ታውቃለህ፣ አሁን ካለ ጋር አይገናኝም። እውነቴን ነው የምነግርህ፣ ራሱ ሴት መሆን እንደ ነውር ይታይ ነበር ልልህ እችላለሁ። ሴት መሆን ለምሳሌ ሴት ሆና ከወንድ ጋር ስትሄድ ከታይች ያስደነግጥ ነበር፣ ለቤተሰብ ያስደነግጣል ማለት የአብሯት መሄድ አብሯት መሄድ ወንድ ወንድሟ ቢሆን እኳ ወንድሟ መሆኑ እስካልታወቀ ድረስ በጣም እንደ ነውር ነው የሚታየው። እምልህ ጋብቻ ነው የሚታወቀው፣ በቃ ትልቅ ሆኖ ማህበረሰቡ ተደስቶ እንትና ልታገባ ነው የሚለው ነገር ነው የሚነገረው። ከዛ በፊት ከወንድ ጋር መታየት፣ ከወንድ ጋር ተያይዞ መሄድ እና ከወንድ ጋር ከፍቅረኛ ጋር ማለት ነው፣ ከማንም ጋር ማለት ያለ ራሱ ፍቅረኛ ብሎ አዎ በዛ ወቅት እንግዲህ እጮኛሞች የነበሩ ይኖራሉ። በአደባባይ ግን እኛ ወይም እንደላው ነው ቢያንስ እኔም አውቀው በዛ እድሜ እንደዛ ነው የሚታየው። ስለዚህ አሁን ያንን እጮኛ በትዳር ላይ ባሏ ሆኖ ተሞሽረው ነው የምንያው ያኔ። ይጨፈራል፣ ይገርማል። ያኔ ነው የሚጨፈረው። እና በትምህርት ቤት ለምሳሌ ሰባተኛ አስረኛ ክፍል አስራ አንድ ክፍል ሆና ወይም ከትምህርት ቤት ስትመጣ አብራ መታየት ነው ፎርዛት ማተር የምናውቃቸው እኮ ጥሩ ትምህርት ቤቶች እንጦጦ አጠቃላይ የተመርኩበት ነው። ያ ቴሜስ ነው። አሁን ቴሜስ ስሙ ተመልሷል። በጣም ደስ ይላል። እና መነን ትምህርት ቤት ነበር የሴቶች እንዳ ሴቶች ብቻቸውን ነበረ። በብዛት ብዙዎቹ ሴቶች የመነን ተማሪዎች ነበሩ። እና ያን ጊዜ በጣም ኖር ነበር። ይሄ ከመሆኑ የተነሳ አይፈቅድም። አሁን ዛሬ ሴቶች የተለያየ ገዛ ያገኛሉ። አለም በየሆስፒታሉ በየጤና ተቋሙ ያልተፈለገ እርግዝናን እንዲከላከሉ የሚያስችላቸው ትምህርት አለ። ያንንም የሚያገኝባቸው መንገዶች ይታወቁና በአደባባይ ላይ ሊገዝተው ሊጠቀሙባቸው ይችላሉ። ይሄ እኔ ሶስተኛና አራተኛ ክፍል በነበርኩበት ጊዜ ወንድ ነህ አንተ እንደዚህ አይነት ነገር ልታወራ። ሴቶች ካፌ ሄደው ቁጭ ብለው መገልገል አይችሉም። ብቻቸውንም ከሌላም ሰው ጋር ቢሆን እንደዛ አይነት ሁኔታዎች ከተፈጠሩ ነውር ነው ደግሞ እንደ አሁኑ ሜካፕ ምናምን አድርጋ ያው ምን እንደምትባል ታውቃለህ። እች እኮ እንትን ናት የሚባለው። ስለዚህ እውነቱን ነገረኝ ካልከኝ እንግዲህ አሁን ፈረንጆቹ ላቭ ሜኪንግ ይሉታል። አንዳንዴ ደስ ይላል እንደዛ ስትገልጸው፣ ፍቅር መስራት ማለት ነው። ነውር ነው እንደ ነውር ነው። በነገራችን ላይ ለሴትም ለወንድም ይሰራል። እንደ ነውር ነው የሚቆጠረው እና ቤዚካሊ በዛን ጊዜ አንድ ሴት በሴተት እንግዲህ በችም ልጅነት አለ ወጣትነት አለ መሳሳት አለ እዛ ስህተት ውስጥ ብትገባ እዛ ስህተት ውስጥ እንዳትገባ ራሷን ልትከላከል የምትችልበት መንገድ ዛሬ የምናቀው ኮንዶም የምትለው ነገር ይሄ ምንድን ኮንትራሴፕቲቭ ምትለው የጽንስ መከላከል፣ የለም ደግሞ እንደ ያን ጊዜ። እንደ ኮንዶም ቢኖር ማን እኔ ነኝ ወንድ ነኝ ያለ ሰው ኮንዶም አለ ብሎ ካፉ ሊያወጣ የሚችለው በስመ አብ ወልድ መንፈስ ቅዱስ የማይታሰብ ነው። ይሄ የለም። በስህተት እንግዲህ አንድ ነገር ከተፈጸመና በተለይ ያች ልጅ ብታረግዝ ነው የምነግርህ። ወላጆቿ በቁም ቀበረች። ሴት የወለደ ጉድ የወለደ ወይወይወይ ነው የሚባለው። በደንብ እኮ ስለማውቀው ነው። እና ሴትነት እንዴት አስጨናኝ። አንዳንዶች እኮ እኔ አጥንቴ ድረስ የሚሰማኝ ነው። ቤዚካሊ፣ ሴት ህይወታ እንዲህ እድሜያቸው የሚያልፋል በቃ ምንም ነገር ሳይሆኑ እድሜያቸው አልፎ ትልቅ ሰው ሴት የሚሆኑ አሉ እስከመጨረሻ እና ያንን አስታውሳለሁ። ከዛ አንጻር አሁን እንዳለም አላለም አሁን የሰማው ነገር ምንድን ነው? ጋብቻ ቅድስና ዘር መተካት ብቻ አለ፣ በውስጡ በትዳራችን ውስጥ በትዳር አልጋ ላይ የመለኮታ ፍቅር እንደ ጸብራቅ ነው። በትዳር አልጋ ላይ የሚፈጸም ፍቅር ነው። ይሄ ትልቅ ነገር ነው፣ ነውርነቱን ያነሰዋል ክብሩን ያሳየናል። በትዳር ውስጥ በአንድ ለአንድ በአንድ ለአንድ የፍቅር የሀብት የንብረት አንድነት ውስጥ ብሎ ነው ሰነዱ የሚያስተምረው። እዚህ ውስጥ ነው፣ የፍቅር ጥልቀቱም እዚህ ውስጥ ነው። መለኮታዊነትም ይላል እንጂ አንድ ከብዙ ጋር ወይም አሁን ይሄ ደግሞ ፖሊያሞሪ ያለው ቅድም ያልከው እኔ እኔ ምን ተብሎ እንደሚገለጽ አላቅም። አንድ ከብዙ ጋር ብዙ እንደዚህ አይነት ልታስቀምጠው የማትችለው አይነት ግንኙነቶች የፍቅርን መንገድ ይሳቱ የፍቅር ዝንፈቶች ሲል የሚገልጻቸው ፍቅር አይደሉም። ከፍቅር መንፈስ ከፍቅር መንገድ የወጡ የበለጠ ፍቅርን ሕይወትን አጣጣምን ለራሳችን ፈቀድነት ከሚል ጥሸት የመነጭ ነው ይላልና፣ አብዮታዊነቱ ትዳር ውስጥ የሚደረግ ፍቅር ዘርን ከመተካት ባለፈም የባለ ትዳሮቹ የተፈቀደ ደስታ መሆኑን እውቅና መስጠቱ አብዮታዊ ነው ብዬ አስባለሁ። አለም ለትንታኔው ኮዲ አመሰግናለሁ። መልካም አዳር ይሆንልን። መልካም አዳር ኢሳያስ። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ57 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግሥት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣነው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ26 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ።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 ጌታችን ከተወለደበት ቤተልሔም፣ ቀራኒዮ፣ ጎሎጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ